ምንም ሰርፕራይዝ በማድረግ እንግዲህ አልተቻልም። ሩታዬ ምን ተሰማሽ? የእናንተ ጨዋታ ሩታዬ እንኳን ለዚህ ቀን አበቃችሁ። ሁለታችሁ ለምን እንደመጣችሁ በእርግጥ የሚያወቃችሁ አይመስለኝም። ለም ይመስልሻል? እኔ እንግዲህ አይኔን ታስሬ እየተጎጠጡ

ምንድነው ወደ አረንጓዴ የሚያደላ ከለር አለ እዚ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው የሆነ ነገር ምን እንድንገምት ልታደርጉን ነው እስኪ ገምት እሺ በቃ ማለት ግምት አሁን ለሴት ቀላል ለወንድ ግን ትንሽ ከበድል ይችላል ብዬ ምን ሊሆን ይችላል ቁጦታ ነዋ ቤተሰቦች አብርሃምን መሸወድ ከባድ እንደሆነ የተረዳሁት። እኔ እኔማ አጥሮፍ አትስማ ብለን ነበር የጀመርነው የእሱ። ለማንኛውም ቤተሰቦች ወደ ቁም ነገሩ ስንመለስ፣ ይህ ነገር ማንሳት ባልፈልግም ሜይ ቢ ሙዳችንን እንዳይቀይረው፣ ግን ደግሞ ትክክል ነህ ሀሳቡ ያው አንቺ ገብተሻል። በእርግጠኝነት አብሽ ትክክለኛ ፆታውን የምታውቁበት ቀን ነው እንግዲህ ሩታዬ እህታችን የምትወልድበት ቀን እየደረሰ ነው። በጣም በጣት የሚቆጠሩ ቀናቶች ነው የቀሯት። ጓደኛችን ናት፣ እህታችን ናት። አንተም እንደዛው ወንድማችን ና ጓደኛ። የለም እዚህ ውስጥ እንግዲህ ፒንክ ከፈነዳ ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። እንግዲህ በጣም በብዛት በማሽተት አይደለም ይኸውላችሁ

ሩታና እንግዲህ እናውቀዋለን ማለት ነው። እንግዲህ ምንም ብታይ እሷ ላይገርማት ትችላል፣ ምክንያቱም ስለምታውቀው ግን ደግሞ እዚህ ጋር ያሉት ኦዲየንሶቻችን እናንተ ቤተሰቦቻችን እና አብርሃም ግን ይህን ነገር አያውቀው። ስለዚህ በጣም ብዙ ሰው የሚገርማችሁ ወንድ ገምቷል፣ የተወሰነ ሰው ደግሞ ሴት፣ አንቺንም ጨምሮ ሴት ገምቷል ማለት ነው፣ ሴት ገምተዋል። ስለዚህ እንግዲህ ምን እንደሚሆን አብረን እናያለን ማለት ነው ግን ከዚህም በፊት አብርሃም የሚገምተው ነገር ካለ ሜይ ቢ ፍንጭ ካለ ምናምን እስኪ እንሞክር እንሞክር። አብርሃም ወንድ ነው ሴት? በእርግጥ ያው በክትትሉ ሰዓት አብሬያት የመጀመሪያ ሰው ነበረ ማውቀው ከእሷ ጋር አብሬያት የምሄድኩት ማለት ነው እና ረጅሙን ታይም ብቻዋን ከሌላ ሰው ጋር ነበረ እየሄደች የነበረው ክትትል ማለት ነው እና መገመት አልፈልግም የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አለ የኔ ፍላጎት ነው የተናገርኩት፣ ግን ደግሞ ያው ፈጣሪ ያለው ይሁን ምንም ችግር የለብኝም። ወንድ ቢሆን ደስ ይለኛል፣ ካልሆነም ደግሞ የፈጣሪ ስጎ አቀበላለኝ። ከልጅነቴም ጀምሮ ግን አሁን ለምሳሌ ይሆናል አይደል ራሴን ከማውቅበት ጊዜ ጀምሮ በፊት ሳገባ ወንድ ልጅ የመጀመሪያ ልጅ ቢሆነኝ ደስ ይለኛል እል ነበር እና ወንድ ልጅ ያው መከታም አለ የቤቱ የመጀመሪያ ልጅ ሲሆን እና ሴትም ብትሆን ደግሞ በረከት ነች፣ ምንም ችግር የለብኝም እና ጥሩ። ይህ ነው ሀሳቤ፣ ሌላ ነገር የለኝም። ፕሮግራም ወደ ፕሮግራሙ ታስጊዱ ደስ ይለኛል። ምን አማራጭ አለ? ሄደናል ወደ ፕሮግራሙ እሱ ቤተሰቦች። ይህንን እንግዲህ የሚያፈነዳለን ሰው አንድ ሰው ምክንያቱም እኔ ፊኛ በጣም የምፈራው እና የታለ ልጁ ይኸው እያሱ ተፈነዳለሁ እኔ በጣም አፈንዳ። ሲጀመር እንግዲህ ሁላችሁም ሰርፕራይዝ ከሆናችሁ ሜይ ቢ ቆይ ልንገራችሁ። ሁላችሁም ሰርፕራይዝ ከሆናችሁ ሜይ ቢ በመገረም ወይም በመደንገጥ ነው ሳይን የምታደርጉት፣ ድምፃችሁን ከፍ ማድረግ አትችሉም። ስለዚህ ከፊት ለፊት ትንሽ ጠጋት እለለላለ ሁለቱንም ግን እንዳትገለል። ካሜራማን ቼክ እያደረግክልኝ ትንሽ ቆይ እንደዚህ ሁንና እንደ ወደ ኋላ እሺ። እኔ ነኝ የምቆጥረላችሁ ሁላችሁ አትቋጥሩ፣ ተረጋጋ። ኦኬ ከዛ ደግሞ እናንተ ሶስት እንዳልኩኝ ታፈንታላችሁ ማለት ነው። እሺ፣ አንድ ሁለት

እንኳን ደስ አላችሁ! እንኳን ደስ አላችሁ! እንደተመኘዋ አሁን። እሺ ቤተሰቦች ሁላችሁም እንኳን ደስ አላችሁ! ሴትም ብላችሁ ወንድም ብላችሁ ላላችሁ እንግዲህ እንኳን ደስ አላችሁ! ግን ደግሞ ሪዛልቱ እንግዲህ ወንድ ሆኗል ማለት ነው። በድጋሜ እንኳን ደስ አላችሁ! ያ እንኳን ደስ አላችሁ! እንግዲህ ምን ተሰማ ነው እንጂ ምን ለመናገር ካላጠረኝ በጣም ደስ ብሎኛል ከምላችሁ በላይ አንደኛ የልብ መሻት ማግኘት በራሱ ትልቅ ነገር ነው እና የልቤን መሻት እንዳገኘው ያህል የተሰማኝ እና የምሬን እውነት በጣም ደስ ብሎኛል ከልቤ የእሷን የመጀመሪያ ፍላጎት ባላቅም ያው ይመስለኛል ሴት ልጅ ሴት ነው ምትበር መሰለኝ የምፈልገው ምን ነበር ምትፈልግ ያው እኔ ለሁሉም የመጀመሪያ ልጅ ሴት ነው የምመኘው እውነት ላይ እና ከእግዚአብሔር ትጠኝ ግን አልከራከርበትም በደስታ ነው የምቀበለው። ደስ ይላል። ሁላችሁም እንግዲህ ምኞታቸውን ምኞታችሁን ቅድም ተናግራችሁ ነበረ። ወንድ ያላችሁ እንኳን ደስ ያላችሁ፣ ሴት ያላችሁ እንኳን ደስ ያላችሁ። በቀጣይ እንግዲህ ሴት ይዘን እንመጣለን። እንግዲህ ቤተሰቦቻችን ይህን ይመስል ነበረ። በፕሮግራማችን ደስተኛ እንደነበራችሁ ተስፋ እናደርጋለን። ዛሬ እንግዲህ የመጨረሻ ፕሮግራማችን ወደ ሆነው ኬክ ቁረሳ እናደርግና ኬካችሁን ደግሞ በልጃችሁ ስም ትጎራረሳላችሁ። ከዛ ፕሮግራማችን እንዘጋለን ማለት ነው። ማናጀር የተሆነ ቢላ ይዘ እንግዲህ ይሄ የሁሉም ሀሳብ ነው ወይስ ለመናገር የሁሉም ሀሳብ ነው? ያው ታውቃለህ፣ እንደዋወላለን ምናምን፣ ሁሉም ሰው ሲደዋወል ስለነበረ መጀመሪያ ፕሮግራሙን እንደዚህ እናደርግ የሚል ሀሳብ ከኦዲንስ ነው ይመጣ እውነት ለመናገር ያው ብዙ ኦዲንሶች ኦዲንሶችን ባይሆንም አንዳንድ ኦዲንሶችን እናወራቸዋለን። ታውቃለህ እነሱ ሀሳቡን አመጡት። እኛ ደረጀ ነው አይደለ? እኛ ደረጀ ነው ነው ወደ ቪዲዮ ቀየር ነው። ይህ ቪዲዮ ስታዩ በእርግጠኝነት ደስተኛ እንደምትሆኑ ተስፋ እናደርጋለን። የሩታየ የአብርሃም ወዳጆች ሁላችሁም ደስተኛ እንደምትሆኑ ተስፋ እናደርጋለን። እንግዲህ ፕሮግራሙን ያዘጋጀነው ነው በዛ ምክንያት ነው ልሃለው። እንግዲህ ኬኩ ተቆርሶ ለእናንተ ይሰጣችኋል። ሹካ ግን እንግዲህ ኬኩን ስም ልትነግሩን ትችላላችሁ። ያሰባችሁት ነገር ካለ ምናምን ቢ ሰች ለ እንግዲህ ታወጣለች። ከስር እንግዲህ የሩታዬና የአብርሃምን ስም በመገመት ትተባበሩናላችሁ ማለት ነው። ቤተሰቦቻችን እንግዲህ ሹካው ቀርቷል። በጀመሪያ ሹካ ነበር የተሰጠ ቁጭ ሹካጋ

ቤተሰቦች እንግዲህ ያያችሁትን ይመስል ነበረ። ኬኩን በቤቢሹ ስም ቆርሰናል ማለት ነው። ፕሮግራሙን እየመረላችሁ የነበርኩት እኔ ጽጌሮ ያልነበርኩኝ ለጽጌ እሺ